ሰላም እንዴት ናቸው? አድማጮቻችን የአባሬቦ ኦፊሻል የዩቱብ ቻናል ነው። ስለምታደምጡ እናመሰግናለን። እንዲሁም ደግሞ ላይክ እና ሰብስክራይብም ስለምታደርጉ እናመሰግናለን። በዚህ በአሁኑ ፕሮግራማችን ደግሞ በኦልድ ትራፎርድ በዘጠነኛ ሳምንት ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን ያደረገውን ጨዋታ እንመለከታለን። ያው ማንቸስተር ዩናይትድ ጨዋታውን በድል ነው ማጠናቀቅ የቻለው። ነገር ግን በጨዋታው ላይ የታዩ አንዳንድ ነገሮችን እንላለን በዚህ በፕሮግራማችን ላይ እንድታደምጡን እንጋብዛለን። ሰላም ማንቸስተር ዩናይትድ ከብራይተን ጋር በነበረው ጨዋታ አራት ለሁለት በሆነ ውጤት ማሸነፍ ችሏል። በአብዛኛው በጨዋታው ክፍለ ጊዜ ላይ የነበሩትን ሁኔታዎች ስንመለከት በላይን አፑ ላይ እንደተለመደው ማንቸስተር ዩናይትድ ሶስት አራት ሁለት አንድ ነው አሁንም እየተጠቀመ የሚገኘው። በተለይ ቀደም ብሎ ከሊቨርፑል ጋር ካደረገው ጨዋታ የተለያዩ ቅያሬዎችን ማድረግ ችሏል። በመከላከሉ በኩል ሃሪ ማጓየርን አሳርፎ ሌኒ ዮሮ ነው የሚጠቀመው እንዲሁም ደግሞ በአማካይ ላይ የነበሩት ተጫዋቾች ተመሳሳይ ናቸው። ዲያዶዳ ዲጎ ዳሎ፣ ቡኖ ፈርናንዴሽ፣ እንዲሁም ካሲሚሮ፣ አማድ ዲያሎ በአማካይ መስመር የተሰለፉ ተጫዋቾች ናቸው። ማትያስ ኩኛና ብራያን በሞ በግራ አስርና በ ቀኝ አስር ቁጥር ላይ ተሰልፈዋል። እንዲሁም ደግሞ ቤንጃሚን ሸሽኮ በአጥቂ መስመር ላይ የተሰለፈ ተጫዋች ነው። በሊቨርፑል ጨዋታ በሸሽኮ መስማውንት ነበረ። ሴስኮ በሸሽኮ ቦታ ማቲያስ ኩኛ ሲጫወት በኩኛ ቦታ ደግሞ መስማውንት እንደተጫወተ እናስታውሳለን። በዛም ማንቸስተር ዩናይትድ በሶስቱ ማቲያስ ኩኛ፣ ብራያን ምቤሞ እንዲሁም መስማውንት የፊት ለፊቱ ከነበረው እንቅስቃሴ ጥሩ ነበረ። በሊቨርፑል በአንፊልዱ ጨዋታ በምሽቱም ጨዋታ የነበረው ይህ ነበረ። በተለይ ማትያስ ኩኛ ነብራያን በይሞ በትላንትና ሁለት ጥሩ እንቅስቃሴ ማድረግ ችሏል። እንዲሁም ማትያስ ኩኛ የጨዋታው ኮከብ ያስ ባለውንም እንቅስቃሴ ማድረግ ነው የቻለው። ጎልን ማስቆጠር የቻለው ማንቸስተር ዩናይትድ በሀያ አራተኛው ደቂቃ ነበረ በማትያስ ኩኛ አማካኝነት የመጀመሪያ የሊጎሉን ነው። ይህ የሊጎሉ ደግሞ ከአስራ ስድስት ጨዋታዎች በኋላ በሁሉም ውድድሮች ማለት ነው ፕሪሲዝንን ጨምሮ ማንቸስተር ዩናይትድ ካደረጋቸው ከአስራ ስድስት ጨዋታዎች በኋላ ማትያስ ኩኛ ጎል ማስቆጠር ችሏል። ካሲሚሮ ነው ይህንን አሲስት ማድረግ የቻለው። በተለይ ማትያስ ኩኛ በብራይተን በሁለት ተጫዋቾች መካከል ያው በክራውድ ውስጥ ሆነው ጎሉን ማስቆጠር የቻለው ስለዚህ ከርል አድርጎ ነው ያስቆጠራት። ስለዚህ ጥሩ ሾት ነበር ማድረግ የቻለው ስለዚህ ካሴሚሮ ነው በዚህ ጎል ላይ አሲስት የተመዘገበለት። ስለዚህ ማትያስ ኩኛ የመጀመሪያዋን የኦልድ ትራፎርድ ጎሉን እንዲሁም የጨዋታውንም የመጀመሪያ ጎሉን ማስቆጠር ችሏል ማለት ነው። ማንቸስተር ዩናይትድ ከአስር ደቂቃዎች በኋላ እንዲሁ በካሴ ሚሮ አማካኝነት ሁለተኛውን ጎል ማስቆጠር ችሏል። ያው ለዚህ ጎል አሲስት የተባለለት ሉክ ሾው ነው። ነገር ግን ካሴ ሚሮ ኦፍ ታርጌት ነበር የሞከረው ነገር ግን የብራይተኑ ተከላካይ ኳሷን ድፍሌክት በማድረጉ መረብ ላይ መቆጠር ችላለች። ያው የብራይተኑ በረኛ ይህን ኳስ ምንም ማድረግ አልቻለም ነበረ። ስለዚህ ማንቸስተር ዩናይትድ ሁለት ለዜሮ እየመራ ነበረ የመጀመሪያውን ግማሽ የወጣው ማንቸስተር ዩናይትድ ከሁለተኛው ግማሽ በኋላ ደግሞ ስልሳ አንደኛው ደቂቃ ላይ በብራያን በይሞ አማካኝነት ጎልን ማስቆጠር ችሎ ነበረ፣ ያው ሶስተኛ ጎሉን ማለት ነው። የዚችን ጎል ደግሞ አሲስት ማድረግ የቻለው ቤንጃሚን ሸሽኮ ነው። በተለይ ወደ ኋላ ድሮፕ አድርጎ ነበረ ኳሷን ተቀብሎ አሲስት ማድረግ የቻለለት። ይችንም ጎል ለማስቆጠር በተለይ ብራያን ኤምባይሞ በሁለት የብራይተን ተከላካዮች ኳሷን መምታት ነበረበት ማለት ነው። ስለዚህ በብራይተን በመከላከሉ በኩል የነበረው ድክመትም የሚታይ ነበረ። ነገር ግን ማትያስ ኩኛ የሚያስቆጠራት እንዲሁም ደግሞ ብራያን በይሞ የሚያስቆጠራት የልጆቹን ክህሎት የምታሳይ ጎል ነበረች ማለት ነው። ከዚህ በኋላ ቅያሬዎች ተደርገው ነበር። ሃይደን ሄቨን ሉክሾውን ስልሳ አምስተኛው ደቂቃ ላይ ቀይሮ ወጣ። እንደዚሁም ፓትሪክ ዶርጉ ደግሞ በጨዋታው እምብዛም ያልነበሩን አማድ ዲያሎ ነው ሰባኛው ደቂቃ ላይ ቀይሮ መግባት ችሏል። ሜኑ በካሴ ሚሮ ሰባኛው ደቂቃ ላይ እንዲሁ ሶስት ቅያሬዎችን ማድረግ ችሎ ነበረ ሮብ ናሞሪም ነገር ግን ጎሉን ጎል ማስቆጠር የቻለው ብራይተን ኤንድ ሆቭ አልቢዮን ነበረ ፓትሪክ ዶርጉ የ ጥፋት ሰርቶ ዊልቤክ አስደናቂ ቅጣት ምት ማስቆጠር ችሎ ነበረ። ሴላም ሲችን ኳስ ምንም ማድረግ አልቻለም ነበረ። ስለዚህ ሰባ አራተኛው ደቂቃ ላይ ወደ ጨዋታው ሊመለስ የቻለበትን ሁኔታ ብራይተን ማስቆጠር ችሎ ነበረ። ከዚህ በኋላ ቅያሬዎችን ማድረግ ችሏል። በተለይ ማንቸስተር ዩናይትድ ማትያስ ኩኛን ሰማንያ አንደኛው ደቂቃ ላይ እንዲሁም ደግሞ ቤንጃሚን ሸሽኮን በኦጋርቴና በጆሸዋ ዘርኪዜ አማካኝነት መቀየር ችሎ ነበረ ስለ ነገር ግን አሁንም ዘጠና ሲደመር ሁለት ላይ ደግሞ ኮስቶዋላስ የማንቸስተር ዩናይትድን የመከላከል ችግር የምታሳይ ጎል በሄድንግ ማስቆጠር ችሏል። ከማዕዘን ምት የተሻገረች ነበረች፣ በተለይ በጆሹዋ ዝርኪዚ እና በቡርኖ ፈርናንዴዝ መካከል የተገኘው ኮስቶዋላስ ጎሏን ማስቆጠር ችሏል። ስለዚህ ብራይተን ወደ ሶስት ለሁለት መጥቶ ነበረ። ይህም በማንቸስተር ዩናይትድ በአሰልጣኙና በተጫዋቾቹ ፌስ ላይ ደግሞ ይህ አሁንም ነጥብ ይመጣል ፍርሃት ገብተው ነበረ። ነገር ግን ከአራት ደቂቃዎች በኋላ በዘጠና ሲደመር ስድስተኛው ደቂቃ ላይ ብራያን ቤሞ ከሃይደ ሄቨን የተሻገረለትን ኳስ ማስቆጠር ችሏል። ያው በተለይ ለአይደን ሃይቨን አሲስት ማድረግ ችሏል። ነገር ግን የብራያን ቤሞን አስደናቂ ሹት እዚህ ላይ ማድነቅ ይገባል። ስለዚህ ብራያን ቤሞ አራተኛውን ጎል አስቆጥሮ ለማንቸስተር ዩናይትድ ማሸነፍ ማረጋገጫ የሆነችዋን ጎል ማስቆጠር ችሏል። ብራያን ቤሞ በፕሪሚየር ሊጉ ከሊቨርፑሉ በኋላ ሊቨርፑልም ላይ ጎል እንዳስቆጠር እናስታውሳለን በሶስተኛው የሊግ ጎሉ መሆኑ ተረጋግጧል፣ በትላንትናው ዕለት ማለት ነው። ስለዚህ በአራት ሁለት በአራት ለሁለት ውጤት ነው ጨዋታ የተጠናቀቀው። በተለይ በስከ 130 ሚሊዮን ፓውንድ ያወጣባቸው ሁለቱ የማቲያስ ኩኛና የብሪያም ቤሞን ጥምረት ደግሞ በትላንትናው ዕለት ሁለቱም ተጫዋቾች ጥሩ እንቅስቃሴ ማድረግ ችሏል። ቤንጃሚን ሸሽኩም እንዲሁ ለብሪያም ቤሞ ጎል መቆጠር አሲስት ማድረግ ችሏል። ስለዚህ የአጥቂ መስመሩ በዘንድሮው የክረምት የዝውውር መስኮት ያስፈረማቸው ማንቸስተር ዩናይትዶች ውጤታማ ነበሩ ማለት ነው። በትላንትናው ዕለት ሁሉም የጎል ተሳትፎ ነበራቸው ማለት ነው። ስለዚህ በተለይ ደግሞ ኢነርጂን በመስጠት በፊት ለፊት ባለው የአጥቂ መስመራቸው ሮብና ሞሪም የተሻለ እሱ የሚፈልገውን አይነት እንቅስቃሴ ከሶስቱም አጥቂዎች ያገኘ ይመስላል በትላንትናው ዕለት። ማንቸስተር ዩናይትድ ያው ይህ ይህን ጨዋታ ካሸነፈ በኋላ ከየካቲት 2024 በኋላ የመጀመሪያው ሶስት ተከታታይ ጨዋታዎችን ያሸነፈበት ጨዋታ ሆኗል ማለት ነው። በትላንትናው ዕለት ያው ቀደም ብሎ ሊቨርፑልን በአንፊልድ ሁለት ለአንድ ማሸነፍ ችሎ ነበረ። ከዛ በፊት ደግሞ በኦልትራፎልድ ሳንደርላንድን ሁለት ለዜሮ ማሸነፍ ችሎ ችሏል ስለዚህ፣ ሶስት ተከታታይ ጨዋታዎችን ትላንትና ብራይተን አራት ለሁለት በማሸነፍ ማስመዝገብ ችሏል ማለት ነው። የአንዳንድ ቁጥሮችን ስንመለከት በፖሴሽን ማንቸስተር ዩናይትድ ያው ብራይተን ኤንዶሆቭ አልቪዮን ኳስን መሰረት አድርጎ የሚጫወት ቡድን ክተት ከተላላቅ ቡድኖች ጋር የሚጫወት ኳስን መሰረት አድርጎ የሚጫወት ቡድን መሆኑ ይታወሳል። ስለዚህ 44 ፐርሰንት ማንቸስተር ዩናይትድ ሲዝ 56 ፐርሰንት ደግሞ ብራይተን ኤንዶሆቭ አልቪዮን ይዟል። ኤክስጅን ስንመለከት ማንቸስተር ዩናይትድ ብልጫ ያለው አንድ ሺ አንድ ነጥብ ሁለት ዘጠኝ ሲሆን የብራይተን ደግሞ አንድ ነጥብ አንድ ሁለት ነው። ቢግ ቻንስ ማንቸስተር ዩናይትድ አራት ነበረው እንዲሁም ደግሞ ብራይተን ደግሞ አንድ ነው መፍጠር የቻለው ስለዚህ ማንቸስተር ዩናይትድ ቢግ ቻንስን የመፍጠር ችግር አልነበረበትም። በትላንትናው ዕለት እንዲሁም ቶታል ሾቶችን ብንመለከት ብራይተን ነው ከፍተኛ ሾት ማድረግ የቻለው 17 ሲያደርግ ማንቸስተር ዩናይትድ ደግሞ 13 ነው። ኦን ታርጌት ሙከራዎችን ግን ማንቸስተር ዩናይትድ ዘጠኝ አድርጓል። ብራይተን አምስት። ኮርነሮችን ማግኘት የቻለው ያው ብራይተን ነው ስድስት ማግኘት ይችሏል። ማንቸስተር ዩናይትድ ደግሞ አንድ ኮርነር ነው ማግኘት የቻለው። ከስድስቱ ኮርነሮች የብራይተን አንዷ ውጤታማ ነበረች። እሷም ያው ከቆመ ኳስ ነው፣ ትላንትና ጎሎችን ማገኘት የቻሉት ከቅጣት ምትና እንደዚሁም ከኮርነር የተሻገረ ጎል ነበረ። በዱዌሎች ደግሞ ማንቸስተር ዩናይትድ አጠቃላይ ዱዌሎችን 52 ፐርሰንት ማሸነፍ ችሏል ማለት ነው። በተለይ ብራይተን ኳስ መያዙን ተከትሎ ዲስፖሰ ስትሬት 15 ጊዜ ተደርጓል። ማንቸስተር ዩናይትድ ደግሞ ኳስን የተነጠቀው ወይም ፖሴሽኑን ያጣው ዘጠኝ ጊዜ ብቻ ነው። ግራውንድ ዱዌሎችን 54 ፐርሰንት ማሸነፍ ይችላል ማንቸስተር ዩናይትድ። ኤሪያል ዱዌሎችን ነው በብራይተን የተበለጠው፣ 55 ፐርሰንት ነበረ ዱዌሎችን ማሸነፍ የቻለው ብራይተን። ስለዚህ ማንቸስተር ዩናይትድ ከጨዋታው በኋላ ደግሞ ማትያስ ኩኛ ያው ይህን ክለብ በጣም እወደዋለሁ ከእነሱም አንዱ በመሆኔ ደስተኛ ነኝ፣ አሁን ዋን ኦፍ ዘም ከነሱ ጋር አንዱ እኔ ነኝ ማትያስ ኩኛ ብሏል። ማትያስ ኩኛ ለዚህ ክለብ ከልጅነቴ ጀምሮ ለመጫወት እፈልግ ነበረ፣ ያንን እያደረግኩ ነው አሁን የነሱ የማንቸስተር ዩናይትዶች አባል ነኝ ብሏል። ትላንትና የጨዋታውን ኮከብ ሆኖ ከጨዋታው በኋላ ሽልማትን ያገኘው ማትያስ ኩኛ ነው። በትላንትናው ዕለት ማንቸስተር ዩናይትድ ይህንን ማድረጉን ተከትሎ አሁን በቀጣይ የአውሮፓ ውድድሮች ላይ የመሳተፍ እድሉን ለማስፋት እየተራመደ ይገኛል። አራተኛ ደረጃን ይዟል 16 ነጥቦችን ሰብስቦ። እንደዚሁም ደግሞ ብራይተን ኤንድ ሆቭ አልቪዮን ደግሞ 12 ነጥቦችን ሰብስቦ 13ኛ ደረጃ ላይ ይገኛል። በቀጣይ ለአራት ተከታታይ ጨዋታዎችን ለማሸነፍ ደግሞ ፎረስትን በኖቲንጋም ፎረስት ለመቅጠም ማንቸስተር ዩናይትድ በቀጣይ የፕሪሚየር ሊግ ጨዋታ ይኖረዋል። ያው ፎረስት አሰልጣኝ ለሶስተኛ ጊዜ እንደቀየረ ይታወቃል። ከ ስፕሬቶ ሳንቶ አንጂ ፖስተኮግሉን ቀይሮ ነበረ። አሁን በአመቱ ሶስተኛ አሰልጣኝ ሸንዳይሽን ቀጥሯል። ስለዚህ በጥሩ ብቃት ላይ የሚገኝ ክለብ አይደለም። ስለዚህ ለቀጣይ አራት ተከታታይ ጨዋታዎችን ለማሸነፍ ማንቸስተር ዩናይትድ ወደ ሲቲ ግራውንድ የሚያመራ ይሆናል። አድማጮቻችን ስለምታደምጡን ደግሞ ስላዳመጣችሁንም እናመሰግናለን። ይህ ፕሮግራም ደግሞ ለሌሎች ተደራሽ እንዲሆን በተለይ በሰብስክራይብ ላይክ እና እንዲሁም ደግሞ መስተካከል ያለበትን አስተያየቶች በመስጠት ይህንን ቻናል እንድታሳድጉልን እንጠይቃለን። ያው ለድምፅ ጥራቱ ይቅርታም እንጠይቃለን። ያው በጉንፋን ምክንያት ነው። ሰላም እንድትሆኑልን እንወዳለን። ሰላም ቆዩልን። እናመሰግናለን።